ውድ ኢትዮጵያውያኖች ትኩስ መረጃ ትኩስ መረጃ! እስረኞች ሊፈቱ ነው፣ እስረኞች ሊፈቱ ነው። ልብ ብላቸው አዳምጡኝ። እንግዲህ ይሄ እስረኞች እንዴት ሊፈቱ ነው? የትኞቹ እስረኞች ናቸው የሚፈቱት? ብልጽግና እስረኞችን ሊፈታ ነው፣ ባይደን እስረኞችን ሊፈታ ነው። ልብ ብላችሁ አዳምጡ። አፋሃድ እነ እስክንድር ነጋ የዶለቱት ዱለት ወይም ያሴሩት ሴራ እየተነቃባቸው ሲመጣ እየተነቃባቸው ሲመጣ ውስጥ ውስጡን ማን ምን እየሆነ እያለ ሲመጣ ፋኖ ውስጥ ውስጡን እያጠራ ሲመጣ ከአገዛዙ ጋር ድርድር ሲያደርግ የነበረው ከአፍሪካ አንድነት ድርጅት ከኢጋድ ጋር ነው እንጂ ከአገዛዙ ጋር አይደለም፣ እየተባለ በዚህም በዛም የሚያምታታ መግለጫ፣ የሚያምታታ ኢንተርቪው ሲያደርግ እንደነበረ ታውቃላችሁ። በዚህ የተነሳ ማስረሻ ሰጤ እጅ ሰጠ ተብሎ ገባ። ከዛ በኋላ ማስረሻ ሰጤ ምንድን የሆነው ለአፋድን ወክሎ ድርድር ከእናረጋ ከበደ ጋር እናረጋ ጋር ድርድር በሚያደርግበት ጊዜ ታዛቢ ወይም ማደራዳሪ ተብለው የቀረቡት ማን ናቸው? አፍሪካ ድርጅትና የኢጋድ ናቸው። አይታችኋል። እነዚህ የቀረቡት በምን ስሌት እንደሆነ በምን አግባብ እንደሆነ ለዚህ ድርድር ገብተው ታዛቢ ሆነው ሲፈራረሙ ቆመው በፒክቸር ፎቶቸው የማይካድ ነገር ወይም ፎቶሾፕ ነው በማይባል ነገር ቀርበው ታይቷል። ለአፍሪካውያን በሙሉ ታይቷል። ለኢትዮጵያውያን በሙሉ ታይቷል። በእንትኑ በሴግኒቸር ወይም ሁለቱ ሲፈራረሙ እንትን የተረቀቁ ነገሮች አሉ። ተፈናቃዮችን ለመመለስ እንደገና ደግሞ ይሄ ተዋጊ የነበሩትን በአማራ ክልል ፋኖ የነበሩትን እነሱን የማቋቋም እስረኞችን የታሰሩትን የመፍታት እነዚህ እነዚህ ሁሉ ተካተውበታል። እንግዲህ የአፍሪካ ድርጅትና የኢጋድ አውቀው ሚሆን አላውቀውም ሚሆን አምነውበት የሚሆን አላምነውበት የሚሆን በዚያ ቦታ ተገንተው ታዝበዋል፣ ወይም ቁጭ ብሎም ተነጋግረው ይመስለኛል። ቁጭ ብለው ከተደራደሩ ከተነጋገሩ በኋላ ፊርማው ሲፈረም ቆመው አጠገባቸው በፈገግታ የዋቸው ነበረ። አሁን ተመልከቱ፣ አፋ አድን ወክሎ የተፈራረመው ማን ነው? ማስረሻ ስጤ ነው ብልጽግናን ወክሎ የተፈራረመው የአማራ ክልልን በአድን ወክሎ የክልሉ መንግስት ወይም የክልሉ መሪ የተባለ አረጋ ነው። በዚህ ላይ የጋድ እንትኖች አሉ። ምንድን ነው? የጋድና የአፍሪካ ድርጅት ተወካዮች አሉ። እያጨበጨሙ ፈገግ ብለው ሲፈራረሙ ሲቀባበሉ ሲጨባበጡ ሰላምታ ሲሰጣጡ ፋኖ አለቃ ከተመ ወደ ሰላም መጥቷል። የፋኖ መሪዎች አሁን ይመጣሉ፣ ወታደሩም ይገባል፣ እንደዚህ በዚህ አይነት ሁኔታ ተነጋግረን ነው ብሎ ተፈራረሙ። አሁን እየዋለ እያደረ ሲመጣ ከማስረሻ ጋር ተከትሎት የመጣ አንድም ወታደር የለም፣ ከአንዲት ውሻ በስተቀር እና ፌስታል አንጠልጥሎ ነው የገባው። ተመልከቱ። ወታደሩ የታለ ሲባል አለ ይመጣል። መሪዎች የታሉ ያሉ ይመጣሉ። እዚህ ላይ ልብ በሉ። እነ እስክንድር ማስረሻ ሰጤን የላኩት እንደ አብሬ ነው እንደ አብሪ ነው። ተመልከቱ፣ እንደ አብሪ ነው። ሁኔታውን ሊያገናዝቡ፣ ሊያው ሊያጠሩ ነው የሚከሰተው የሚመጣው ጫጫታ፣ የሚከሰተው ምን ነገር ምንድን ነው በሚል ሁኔታ ነው። ተነጋግረው ማስረሻ ሰጤና መስፍን፣ ማነው መስፍን ማነው? እንዳልሳሳት ብዬ ነው ይቅርታ፣ መስፍን ከፈለኝ የተላኩ ሌሎችም ብዙ አሉ የተላኩ። ገና አሁን በብልጽ በዚህ ማነው አፋድ ውስጥ በሙሉ በሙሉ በእስክንድር ነጋ ውስጥ የነበሩ በእስክንድር ነጋ ሻጥር ውስጥ በእስክንድር ነጋ ፍሬም ውስጥ የነበሩት በሙሉ አንድ በአንድ እያሉ እየተንጠባጠቡ እየጠፉ እጅ እየሰጡ ነው ያሉት። ስለዚህ አሁን ዋናው ቁም ነገር ምንድን ነው? እስረኞች ለምንድን ነው የሚፈቱት? እስረኞች እንዲፈቱ የተወሰነበት ምክንያት ምንድን ነው የሚለውን ልብ እንድትሉ ነው። እነ እስክንድር ብልጽግና፣ ወይም በአደን እስረኞችን ሊፈታ ስለፈለገ አይደለም፣ ስለፈለገ አይደለም። አፍሪካ ድርጅትና የጋድ በዛ ቦታ ተገኝተው ሰላም ወርዷል፣ በአማራ ክልል ጦርነት የለም ሰላም ሆኖ ተፈራርመዋል። እስረኞች ሊፈቱ ነው፣ ስደተኞች፣ ተፈናቃዮች ሊመለሱ ነው በሚል ሁኔታ ስለሆነ የአፍሪካ ድርጅት የተገኘው በዛ ላይ። የት አለ እስረኞች የተፈቱት እ የት አለ እስረኞች ሊፈቱ ነው ብላቸዋል። ይህ እንትኖች አማራ ክልል ጦርነቱ ቆሟል፣ ወታደሩ ሊወጣ ነው ብላቸዋል ሲባል አሁን በአፍሪካ አንድነት ድርጅት ውስጥ ቀውስ ተፈጠረ። ይሄ ትልቅ ድርጅት፣ ይሄ ስመጥር የተባለ ድርጅት፣ አፍሪካውያንን ወክሎ የተቀመጠ ድርጅት ብላ አንድ ሰው እውቅና ሰጥቶ እዚያ ሲፈራረም ሲታይ በብልጽግና ላይ ሌላ ዱብ ዕዳ ነገር መጣበታ። እሱ ቁማር ሰራው ሲል ሌላ ቁማር መጣበታ። እሱን የሚያቀል እሱን የሚያዋርድ እሱን እንደ መንግስት የማይቆጥር ነገር መጣበታ። ቁማር ብልጽግና የሚሰራው ቁማር በሀገር ውስጥ እንኳን ስራ እውነትን፣ በውጭ ሀገሮች በአፍሪካ ድርጅት ኢጋድ እንኳን ያው የእሱ ያቋቋመው ስለሆነ ምንም ችግር የለም። የአፍሪካን ድርጅት በምን አይነት ሁኔታ እንዳታለሏቸው በምን አይነት ሁኔታ እንደሰጧቸው አይታወቅም። ደግሞ አይታወቅም፣ አይታወቅም፣ አይታወቅም። የእጅ መንሻም ሰጥተው ሊሆን ይችላል። እነዚያ ሰዎች የመጡት አይታወቅም፣ ወደፊት ይወጣል። ስለዚህ ይሄ በአፍሪካ አንድነት ድርጅት የተነሳውን ትኩሳት ይሄ የተነሳውን ጉምጉምታ ለማጥራት ሲባል የግዴታ እስረኞች መፍታት አለባቸው፣ ሳይወዱ በግድ። ይሄው በድርድሩ መሰረት በእንትኑ መሰረት እስረኞችን ፈትናል ብሎ ለማሳየት ለማሳየት ታዋቂ የሆኑትን ሰዎች በኢጋድን በኩል በአፍሪካ አንድነት ድርጅት በዓለም አቀፍ ደረጃ የታሰሩ የተወሰኑ ሰዎችን ይፈታሉ ይፈታሉ። ይኸው ፈተናል፣ ለሰላም ለድርድር ስንል፣ ሰላሙ እውነት ነው። የአፍሪካ አንድነት ድርጅት የተገኘበት ዓላማ ልክ ነው እውነት ነው እውነት ስለሆነ ነው ብሎ ያንን ነገር ትኩሳቱን ለማብረድ ሲባል እስረኞች ሊፈቱ ነው። የተወሰኑ እስረኞች ይፈታሉ ለጊዜው ትዝ ይላችኋል። ታዬ ደንዳን እኮ ከፈቱት በኋላ ከተወሰነ ጊዜ በኋላ መልሰው አሰሩት። አሁንም እንደዛ አይነት በአፍሪካ ድርጅት ውስጥ የተነሳውን ትኩሳት የተነሳውን ውካታ ለማርገብ ሲባል እውነት ነው ይኸው እስረኞችን ፈተናል ለማለት ነው ለማለት ነው። ስለዚህ እነ እስክንድር ነጋ ይኸው ልብ በሉ የእስክንድር ነጋን አካሄድ የእስክንድር ነጋን አመጣት ከእስር ቤት ከተፈታ ጀምሮ ከእስር ቤት ወያኔ አስሮት ከተፈታ በኋላ የሄደበትን መንገድ ተመልከቱ። ይሄ የሆነ ይሄ ነው ብዬ አልዘረዝርም። ተመልከቱ። ስለዚህ እስክንድር ነጋና ብርሃኑ እስክንድር ነጋ ነ እስክንድር ነጋና ብርሃኑ ነጋ እስክንድር እስክንድርና ብርሃኑ ነጋ ወንበር ይወዳሉ። የወንበር ለወንበር ነው። ሌላ ሁኬርስ ለወንበራቸው ነው። እስክንድር ለወንበሩ ነው። ከጎጃም የጎጃምን እንትን ፋኖችን በጥብጦምን ብሎ ሳይሳካ ሲቀር ወደ ወሎ ሄደ። ከወሎ ወደ ማል ተሳካል ወደ ሸዋ ገባ። ሸዋ ገባ በገንዘብ ኃይል ዲያስፖራ ባወጣው ብር ዲያስፖራ ላቡን ጠብ አድርጎ ባወጣው ገንዘብ ሰዎችን እያዘ ይዞ ስንት ነገር ሜስ ፈጠረ። እኔ ነኝ የተመረጥከው አለ እነ ማን ነው እነ ማስረሻ ሰጤ እነ መስፍንን እሱ ነው የሾማቸው እነሱ እንዳስመራጭም እንደ ውጭ ጉዳይ ሚኒስቴርም እንደ ደህንነትም ሆኑና በምርጫው ሰዓት እዚህ እላቸዋለሁ የዛሬ ዓመት ነው ሁለት ዓመት አካባቢ እነ ዘመነ ምናም ተሰብስበው ሀያ አንድ ቀን ሙሉ ሲነጋገሩ ቅድ ሲያወጡ ማኒፌስቶ ሲቀርጹ ከሰነበቱ ከረ መጨረሻ ላይ ምርጫ ላይ እንደማይመረጥ ሲያውቅ የማኖ ነው የሚመረጠው የሚለው ክራይቴሪያ ቀርቦ በዛ ክራይቴሪያ መሰረት እስክንድር እንደማይመረጥ ሲያውቅ በነዚህ በነ ማስረሻ ሰጤና በነመስፍን መስፍን ከፋላማ በሌሎችም ግርግር። ምክንያቱም እነሱ ዋና አላማቸው ስኗ ፋኖ አንድ እንዳይሆን ነው የሚፈልጉት። አላማቸው እቅዳቸውም የፋኖን አንድነት ለመከፋፈል የፋኖን አንድነት ከፋፍሎ ትግል ሜዳ እርስ በርስ እየተጋደለ እንዲወጣ ነው የእነ እስክንድር እና እነሱ ሹመት ሊያገኙ እና ማስረሻ ሰጤ ሹመት ሊያገኙ ባለስልጣን ሊሆኑ የኢትዮጵያ አየር ኃይል መሪ ሊሆን ማስረሻ ሰጤ እቅዱ አላማው ያ ያ ነበረ። ስለዚህ አንድነት እንዳይመጣ ሆነ ብለው ማስረሻ እንትና ማን ነው ይሄ እስክንድር ተመርጧል ተብሎ ያ ሁሉ ግርግር ተፈጠረ፣ ያ ሁሉ ሜሳብ ሆነ። አማራ ብዙ የአማራ ትግል ወደኋላ ተጎተተ፣ ብዙ ዋጋ ተከፈለ። ይሄው ለአንድ ዓመት ከዛ በኋላ ከዛ በኋላ ነው አሁን ፋኖ እየጠነከረ ሲመጣ እውነተኛ የፋኖ ታጋዮች እነ ዘመነ እነ አስረስ የጎንደሮች እነ ኮነሬል የምትሏቸው አሁን እነሱ እነሱ እያጠሩ መጡ ውስጥ ውስጡን። ዛሬ ደግሞ የሚደበቅ ነገር የለም። ሁሉ በአደባባይ ነው። እቤት ተደብቀ፣ ጋቢህን ለብሰ ወይም ደግሞ ካፖርትን ለብሰ የምታወራው ስልክ ይጠለፋል። በአደባባይ ነው። ምንም የለም የሚደበቅ ነገር የለም። ስለዚህ አፋድን መከታተል ጀመሯል፣ መከታተል ጀመሩ። ሲከታተሏቸው ሲከታተሏቸው፣ እዛው ውስጡ ነው። ሲከታተሏቸው ሲከታተሏቸው እቅዳቸው ዓላማቸው ሌላ ነገር ነው፣ ሌላ ነው። የአማራን ትግል ለማዳፈን የፋኖን ትግል ለማዳፈን እንደሆነ ተረዱ። የዚህን ጊዜ አፋ እውነተኛ ታጋዮች ምርጫ ሰጧቸው። በምርጫ የአማራን ትግል ለመከፋፈል የመጣችሁ ናችሁ። እውነተኛ ከሆናችሁ አንድነት ፍጠሩ፣ እውነተኛ ካልሆናችሁ ደግሞ ለዩ፣ ካልሆነ እናጠፋችኋለን። የአማራ ትግል፣ የፋኖ ትግል እንዲህ እየተጓተተ አይቀጥልም፣ በእናንተ ምክንያት፣ ጣት በማትሞሉ ምክንያት፣ የወንበር ጥመኛ በሆናችሁ ምክንያት። በሚል እውነታ ሲያደርጉ አባ ማስረሻ ሰጤን እጅ እንዲሰጥ አደረጉና ከዛ በኋላ ተደራደረ አብሪ ሁኖ መጣ። ኢጋድን የአፍሪካን ድርጅት በእንትን ውስጥ አስገቡት፣ ወጥመድ ውስጥ አስገቡት። አሁን በአፍሪካ ድርጅት ውስጥ ከፍተኛ ቀውስ። ማን ነው ይሄን ያደረገው? እንዴት በምን ምክንያት እንዴት ሆኖ በየትኛው ፎርሙላ ነው? የአፍሪካ ድርጅት አንድ ማስረሻ ሰጤ ገብቶ የፋኖን ትግል በአጠቃላይ ወክሎ በቃ ለድርድር ለሰላም መተናል ብሎ ሲፈራረም፣ እዚያ የቆሙት አንዲት ውሻ ይዞ ለመጣ ማስረሻ ሰጤ የናረጋ ከበደ ዘመድ የናረጋ ይሄ ምክትል ጠቅላይ ሚኒስትሩ ምንድን ምክትሉ ማን ነው? ማን ነው እሱ? የእሱ ሁሉ እኮ ዘመድ ነው። እነሱ እነሱ ናቸው አስርገው ያስገቡት ከነ ዘመነ ጋር እኮ እንዴት ሆኖ እንዲለያ እያደረጉት እኮ እነሱ ናቸው። እነ ዘመነን መበጥበጥ ማተራመስ ሲጀምር ነቁበትና፣ ኖ ኖ ኖ ኖ ፍሬናዝ ሲሉት ሾልኮ ሄደ ወደ እነ እስክንድር። እስክንድር ጋር ደግሞ ያው አንድ ዓላማ ስላላቸው አንድ ቅር ስላላቸው ከእነሱ ጋር ሁኖ የአማራን ትግል ሲጎትቱ ሲጎትቱ ሲጎትቱ ዛሬ ያ የአማራ ሕዝብ ደም የወጣቶች ደም የእናቶች ደም የልጃገረዶች ደም ልቅሶ ሰቆቀው ጽዋውን ወላ ማስረሻ ሰጤ እስቲ በላንተ በዚህ በዚህ መልክ ላያት እንደዚህ እናረጋለን፣ እንደዚህ ከንትኑ ከድርጅቱ አወገዝናቸው አይወክሉንም ብለን እንላለን፣ መመሪያ እንሰጣለን፣ እናንተ ግቡና የሚሆነውን ደግሞ እናያለን ተባለ ገቡ። ማስረሻ ሰጤ መግለጫ ሰጠ፣ ተፈራረመ። ሰላም ሆናል። በቃ በአማራ ክልል ሰላም ሆኗል፣ ሰላም ተፈጥሯል። አሁን ወደ ልማት ነው። እስረኞች ይፈታሉ፣ ተፈናቃዮች ይመለሳሉ፣ ተዋጊ የነበሩት መቋቋሚያ ይሰጣቸዋል፣ ወደ ተግባራቸው ይመለሳሉ። ሰላም ነው፣ አወጀ። እ የት አለ ሲጠበቅ የለም። የፋኖ ትግል ይባስ ብሎ ወደ አዲስ አበባ ዙሪያ መድረስ ጀመረ። አፍሪካ አንድነት ድርጅት ደግሞ እንዴት ተንጫጫ። እውነተኛ ኢትዮጵያዊ የሆነ ሁሉ እንዴት በምን ስሌት ምን ይመልስ የአፍሪካ ድርጅት አሁን የአፍሪካ ድርጅትን የተነሳውን ቀውስ የተነሳውን ውካታ ለማርገብ ሲባል ነው እስረኞች የሚፈቱት። እመኑኝ፣ እስረኞችን የሚፈቱት በዚህ ምክንያት ነው። ይሄው እስረኞችን እኮ ፈትተናል፣ በተፈራረምነው መሰረት ይሄው እስረኞች እየተፈቱ ነው ለማለት ለማለት ያፋ ደግሞ ይሄ በጎንደር የነበሩ የአፋ ኃይል ተሰግስገው የጎንደርን አንድነት እየጎተቱ ያሉ፣ በሸዋ ውስጥ ያሉ፣ በወሎ ውስጥ ያሉ የአፋድ አሁን እያንዳንዳቸው እየተመነጠረ ታውቀዋል። እያንዳንዳቸው ታውቀዋል። አሁን ግማሾቹ እየሰጡ ነው እጃቸውን፣ ግማሾቹ ደግሞ እየጠፉ ነው፣ ግማሾቹ ደግሞ ይቅርታ እየጠየቁ ነው። እያጋለጡ ነው ያለውን ውስጠ ሚስጥር በደንብ አድርገው እያጋለጡ ነው። በዚህ የተነሳ አሁን የፋኖ አንድነት እየተስተካከለ ጥርት ባለ ሁኔታ ሊመጣ ነው። አያችሁ፣ የፋኖ አንድነት የዘገየበት ምክንያት በዚህ ነው። እንኳንም ዘገየ፣ እንኳንም ዘገየ፣ እንኳንም ዘገየ። የዘገየ ነገር ጠርቶ ነው የሚመጣ የደፈረሰ ውሃ እኮ እየቆየ ሲመጣ እየጠለለ ኩል እየሆነ እየረጋ እየረጋ ንጹህ የሆነው ነገር ነው የሚወጣው እንጂ ወዲያው አይወጣም። ስለዚህ የፋኖም አንድነት የተባለ የዛሬ ዓመት ድብልቅልቁ ወጣ፣ ምናምን ድፍርስርሱ ወጣ፣ ደፈረሰ። አሁን እየጠራ መጣ፣ እየጠራ መጣ። ማን ነው የሚጎትተው? ትግሉን የሚጎትተው ወደኋላ ማን ነው? ማን ነው ተልእኮ ይዞ የመጣው የብልጽግናን የሚለው እየጠራ መጣ። እንዲቀልድ እንዲቀልድ እነ ዘመነ ዘመነን ቀላል ሰው አርጋችሁታል። ዘመነ እኮ ለኢትዮጵያ ሕዝብ ብሎ ራሱን በወጣትነቱ ኤርትራ በረሃ ውስጥ የነበረ ወንበር ሱሰኞች ከነ ብርሃኑ ነጋጋ ሁሉ ተጣልቶ ባካሄዳቸው ስንት ራሱ መስዋዕት የከፈለ ሰው እኮ ነው። ያውቃል ፖለቲካውን አካሄድ ያውቃል። ትግሉ በምን አይነት መንገድ እንደሚመራ ያውቃል፣ ይረዳል። ብልጽግናም የሚፈራው እሱን ነው። እሱን ለማጥመድ ነበር ማስረሻ ሰጤ ከጎኑ ትዚላችን ነው። አብረው ቁጭ ብለው የትግሉ ፋና ወጊነን ብለው ጀምረው እኮ ነበር። ከዚያ የማስረሻ ሰጤ የናስረስና የነ ዘሜን አካሄድ ሁኔታ ሲመለከት ዞር ብሎ የለም፣ ይሄ በዚህ አይነት ሳይሆን በእንደዚህ አይነት ድርጅት መልክ ገብተን መበጥበጥ አለብን በሚለው ሁኔታ ፈቀቅ ብሎ ሳይሳካ ቀረ። በዚህም በዚያም አልተሳካም። መጨረሻ ሰጠ። ሌላው ደግሞ እቅዱ ልንገራችሁ፣ አሁን እንትና መጥቷል። ማስረሻ ሰጤ ይኸው ድርድር አድርጓል አደል አሁን ይኸው መግለጫ ይሰጣሉ። ዘመነ ሌሎችም ያሉት ገና አንትን እኛ ንጹነን የሚሉት፣ አሁን እነሱ ደግሞ ለአንድነት ድርድር ተብሎ ይገቡና ከዛ በኋላ ያንን አንድነት ድርድር ለማፍረስ ዚህ አይነትም ተልኮ አለ። ግን ነዘም የቀላል ሰው አደሉም እናስረስ እናስረስ እነ መሬ ቀላል ሰው አይደሉም። ቀላል ሰው አይደሉም። እነሱ እቅድ ይሄ ነው ግን አሁን የጨበራ ተስካር ሆኖባቸዋል። ለዚህ ነው የአፍሪካ አሁን ከኢትዮጵያ አልፎ ብልጽግና የአፍሪካን በእጁ አስገብቶ እንዲጨማለቅ ስሙ እንዲጠፋ ያደረገውን ያንን ለማጥራት ወይም ለማጽናት፣ ትክክለኛ ነው ለማድረግ ስመጥር የሆኑትን እስረኞች የተወሰኑ ይፈታል ይፈታል ይፈታል። እስረኞች ሊፈቱ ነው። ለዚህ ነው እስረኞች የሚፈቱት፣ ይሄንን ውካታ ለማብረድ ነው። የአፍሪካ አንድነት ድርጅትን አይ፣ ትክክል ነው ለማስባል ነው ለማስባል ነው። ምናልባት የሚሆን ኮንያው ተቀባይነት ካለው ምናልባት ከፍተኛ ቀውስ ተፈጥሯል በአፍሪካ ድርጅትና በብልጽግና ውስጥ። ስለዚህ እስረኞች የሚፈቱበት ምክንያት ይሄ ነው። ሌላው ስለነ እስክንድር ስለነ ዘመነ ማለት ስለ ማስረሻ ሰጤ ስለነ ማን ነው ይሄ ስለ ፖለቲካ ክንፉ በአፋሃድ ውስጥ ያለው በሙሉ ፈራርሷል። እንክትክትክትክት ብሎ ፈራርሷል። እመኑ፣ ፈራርሷል፣ ፈራርሷል፣ ከስር ከመሰረቱ ፈራርሷል። የዲያስፖራው ገንዘብ አልቋል። ሌባ ሲሰርቅ አይጣላም ሲካፈል ነው እንጂ። መጨረሻ ላይ አሁን እርስ በርስ እሱ እንደዚህ ነው እሱ እንደዚህ እርስ በርስ እርስ በርስ እየተካሰሱ እርስ በርስ እየተጋለጡ እርስ በርስ እየተገዳደሉ ይሁን ሲታያላችሁ። በቅርብ ቀን የነ ዘመነን ማለት የእነ እስክንድርን ውጤት በቅርብ ታያላችሁ ታያላችሁ ታያላችሁ። ስለዚህ እስረኞች ሊፈቱ ነው። የሚፈቱበት ምክንያት ይህ ነው እንጂ ባይደን ወይም ብልጽግና እስረኞችን ለመፍታት ፈልጎ አይደለም። ሳይወድ በግድ ራሱ ባመጣው ራሱ በተበተበው ትብታ መሰረት ሳይወድ በግድ የተወሰኑ እስረኞችን ይፈታሉ። ይኸው ለማለት እውነት ነው ለማሰኘት ይህን ትኩስ መረጃ ላቀብላችሁ ብዬ ነው። ሊባኖስ ገዳሙ ነኝ ከአሜሪካ ሰብስክራይብ ሸር አድርጉ እርግጠኛ ነኝ በቅርብ ቀን ታያላችሁ እባይ